አሰላሙ አሌኩም ወረህመቱላ ወበረካቱ። እንደናችሁ ደናናችሁ። ወየ ቻናሌ ተከታዮች በሙሉ ሰላም እና ፍቅር በናንተ ላይ የስፈን። አገራችንን ሰላም ያደርግልን። ዛሬ እንግዲህ በቪዲዮ በአዲስ ቻናል ጀላችሁ የቀረቡት ለናንተ ትወዱታላችሁ ወይም ይጠቅማችኋል ብዬ ስላሰብኩኝ ውድ እህቶች በሙሉ ይህን ነገር ሰምታችሁ እንድትታረሙ ና እንድትታቀቡ ስለፈለኩ ነው። አንዳንድ ጊዜ ሚዲያ ላይ የሚሰማውና የሚታየው ነገር ሁሉ ውሸት ነው በሚባል ነገር አብዛኛውን ውጭ ሀገር፣ ወይም አረብ ሀገር ለምትኖሩ ሴቶች ነው። ይሄንን ሰዎች ነው አብዛኛውን የሚወክለው። እንግዲህ ዛሬ ወድ ጀና ፈቅጂ የራሴ የህይወት ታሪኬን እንዳካፈላችሁ ትማሩበታላችሁ ወይም እኔ ጥሩ ትዝታ ሊኖረኝ ይችላል ወደፊት በማለት ጥሩ የሆነ ትምህርት ይዤላችሁ መጥቻለሁ። እንግዲህ ያው ታቃላችሁ እኔ ሳውዲ አረቢያ ውስጥ እንደምኖር። አብዛኛው ግን እዚህ ሳውዲ አረቢያ በመኖራችን ህጋዊ ወረቀት ወይም መኖሪያ ፍቃድ ወይም ኢቃማ ከለለን ወይም ከሌላችሁ ብዙ ችግር እንደሚደርስባችሁ እና ነገሮች እንደምትፈልጓቸውና እንዳሰባችሁ ስለማይሆን ያኔ እዚህ አልሐምዱሊላህ ትልቁም ትንሹም የከተማም ልጅ የገጠርም ልጅ የሀብታምም ልጅ ምሁርም እንዲሁም ያልተማረ በቃ አጭር ነው፣ ረዥም ነው፣ ወፍራም ነው፣ ቀጭን ነው፣ ኦሮሞ ነው፣ ትግሬ ነው፣ አፋር ነው፣ ወይም እስላም ነው፣ ክርስቲያን ነው ተብሎ የማይለይበት ሀገር ማንኛውም ሰው መጥቶ በአቅሙ የሚችለውን ስራ ሰርቶ ብር የሚያገኝበት እራሱን ከሆነ ለቤተሰብ የሚረዳበት እንዲሁም እራሱን አሸንፎ እራሳችንን አሸንፈን ለእኛ ለቤተሰብ ሆነ ለአገር የም እንድንኖር ምንም አይነት ብሔር ቢሆን ምንም አይነት ሰው ቢሆን ምንም አይነት ነገር ቢሆን ስራን እስካልናቃችሁ ድረስ ሰርታችሁ የምትለወጡበት ብዙዎቻችሁ አብዛኛውን ወንዱም ሴቱም የተሰደደበት አገር ቢኖር ሳኡዲ አረቢያ ነች። ሳኡዲ አረቢያ እንግዲህ የራሷ ሸሪአና የራሷ ህግ፣ የራሷ ህዝቧን የማስተዳደር ህግ ስላላት በዛ ህግ መሰረት አብዛኛዎቻችን ብዙ ዎቻችን ህጋዊ ሁነን በህጋዊ እንሰራለን ብዙ ዎቻችን ከመቶ ደግሞ 80 ፐርሰንቱ በባህር እየገባ ከጠለብ እየጠፋ በሚመጣበት ሰዓት ይህ ነገር ለአገሪቱ አደጋ በመስጋት ብዙዎቻችን በየቀኑና በየሳምንቱ በየወሩ በየአመቱ የሚታፈሱትንና አንድሆም እስር ቤት ሁነው በስብሰው ልብስ እንኳ አጥተው ቅማል ቤታቸውን የሰራባቸው ወንድምና እህቶች ወይንም እርጉዝ ሁነው ገብተው እዛ ተገላግለው እንደውም ብዙ ችግርና መከራ እስር ቤት አይደለም እዚሁ፣ ያሉ ዩቱበሮች ቀርቶ አገር ላይ ያሉ ዩቱበሮች ሁሉ ፍትህ ለእስር ቤት እያሉ በመጮክ ስንቱን ሰው ነው በመያዝ ምክንያት እስር ቤት ገብቶ አገሩ የገባው። እና ልላችሁ የፈለግኩት ነገር ዛሬ ደግሞ በእኔና በራሴ ይህ ነገር እስከ ዛሬ ሲወራስ የሰማሁት ሁሉ ሲነገረኝ ያዳመጥኩት ሁሉ ዛሬ ደግሞ በእኔ ላይ በእኔ ህይወት ላይ ስለመጣ ይህን ነገር የምንፈራው ነገር ሁሉ እንደሚደርስ ወይንም ምን ልላችሁ ፈልጌ ነው። አብዛኛውን ጊዜ አሁን ሳዑዲ አረቢያ ላይ በተለይ መካ ላይ በጣም በጣም በጣም ከተለየው ከስንት አመት ብላችሁ ከሀያ አመት ምልላ የበለጠ ወይም ከሰላሳ አመት እንዲህ እንደዘንድሮው ጥርግርግርግ ርግ አድርገው ኢትዮጵያውያንን ሆኑ፣ ሙስሊም ሆኑ፣ ባንጋዴሽ ሆኑ፣ ሀበሻዎችን ሆኑ፣ ፓኪስታኒዎች ሆኑ እንደ ዘንድሮ በተለይ መካ ላይ መካ ከስከዛሬ ቁጥር ከሚነገራቸው በዜና ላይ ከሚነገረው በላይ ነው። በጣም ሙልጭ ልጭ አድርገው የጠራረቁት ማለት ነው እና እስከ ዛሬ የነ ሾርጦችም ቢሆን የሚገቡበት ሰዓት የታወቀ ነበረ። ሰዓት እትኔን ከሌሊቱ በኢትዮጵያ ስምንት ሰዓት ወይም በዛ ሀገር ሁለት ሰዓት ያው እስከ ፈጅር እስከ ሰዓት አርባ እስከ ሀምሳ የሚፈልጉትን ወስደው ጭራሽ ሰው እንኳን ሲነጋባቸው አናያቸውም ነበር። የዘንድሮ ለየት ያለ ነው። የዘንድሮ እናትህ ማህፀን ብገቢ እናትን እንኳን ገሎ አንችን የሚያወጣበት ዘመን ነው የደረሰው። እኔ አላህ ስቱ እንግዲህ እኔ ዋሽቻ አይደለም። በተለይ እዚ እኔ አካባቢ ያለሁበት አካባቢ ካላችሁ ወይም ሳዑዲ አረቢያ ሪያድ፣ ጅዳ፣ መካ ያላችሁ መድና ያላችሁ ሰዎች ስለ ዘንድሮ ተፍቲሽ ስትጠይቋቸው አፋቸውን እንኳን ሞልተው መናገር አቅቷቸዋል። ለየት ያለ መልኩ ነው ይሄ ደግሞ የአገር ጽዳት ሸሪአቱ አገሪቷ በሸሪአቱ በመንግስታቸው ስር ስለሆነ የሚኖሩት ይህን ነገር ከመንግስት ካዘዘው ዝንፍ ስለማይሉ የዘንድሮ ምን ብዬ ልበላችሁ ጁንታና አብይ በሉት። እዚህ የተካሄደብን ጦርነት በሀገራችን ጁንታና አብይ ሁኖ ስንቱ ሕዝብ እንዳስጨረሰው ያህል አሁንም እዚ ሰውዲ አረቢያ ላይ በመካ በጣም ተፍትሽ ሁኖ እንደውም ቤት እየሰበሩ ሰዓት ሀምሳ ምሳ ላይ እኔ ቤት ተራ የደረሰና ቆረቆሮ አልከፍትም ማለት አትችሉም። ግዴታችሁ ነው መክፈት። ምን ብላችሁ ሲከፍቱ ወላሂ ለአዚም አስር ፖሊስ እላይቴ ላይ ሲገባ ማለት እቤቴ ውስጥ ሲገባ በጣም ደነገጥኩኝ። በጣም ፈንት በላሁኝ። በጣም ማመን አቃተኝ። ስለዚህ የዛ ሀገር ያው ቁም ሳጥንንም ሆነ አልጋውንም ፍሪዘሩም ሌላ ክፍልም ካለ በቃ በየቦታ ተሰመራሩ ና ፈተሹት። ከዛ በኋላ ደግሞ እናንተንም ቃለ መጠየቅ ያደርጋሉ። መቼ ነው የመጣሹ? በምንድን ነው የመጣሹ? ጂቢ ቃማ ይሉሃል። ቃማ ካላችሁ ቃማ ተሰጣላችሁ። ቃማ ካላላችሁ ፓስፖርት። ፓስፖርት የለኝም ካላችሁ ካላስ እነሱ ይከፋፍሏቸዋል። በስማት አድርገን በቃ ከአንድ ኢማራ ሰው ወደ አስር ሰው ተይዘናል። ስብሃና ለ በዛ ሱብሄ ነው ፈጅር ነው ሰዓት ሃምሳ ነው ከጠዋቱ ማለት ነው በዛ ሀገር በኢትዮጵያ አስራ አንድ ሰዓት የሚገርማችሁ እና የሚደንቃችሁ በህይወቴ በሾርጣ ተይዤ አላቅም። እዚህ ለረዥም ጊዜ አመት ኑሮ ኑር ያለው እስከ ዛሬም አይደለም። እቤቴ ቀርቶ እንደው በውጭም ሳያቸው እንኳን አላህ ፊታቸውን ይሸፍነው ነው የምለው። እና ና በዚህ አጋጣሚ ደግሞ ተራ የደርሶ ቀን የደርሶ እቤቴ ገብተው ይዘውኛል። በጾለታችሁ በዱአችሁ አላህ እህትና ወንድሞች የሙስሊም እህቶቼ የክርስቲያን ወገኖቼ፣ ዱእ አድርጉልኝ። እኔ ሳውዲ አረቢያን በጣም ወዳታለሁ። የልጅነት ሕይወቴን ብዙ በስራ ዘመኔ አሳልፌባታለሁ። ክፉ ደጉን አይቼበታለሁ። የትዳር ሕይወቴን አፍርቼበታለሁ። ገንዘብ በደንብ አግኝቼበታለሁ። ራሴን ለውጬበታለሁ። እንዲሁም ለመኖር ራሴን ብዬን ለመኖር ብቻ ሳይሆን ቤተሰቤንም አገሬንም አስጠረቼበታለሁ። እና ከአገሬ የበለጠ ስደ አረቢያ ላይ ዘመናዊ ሆነን እንግዲህ የመዳም ቅመሞችን ብንሆን ለራሳችን ኑረንበታል። እና በዚህ አጋጣሚ በጣም በጣም ከፍቷል እና መካ አካባቢ ያላችሁ እህት ወንድሞቼ ተጠንቀቁ። እና አብዛኛውን ምላችሁ አሻራ ሰተን በአጋጣሚ እኔ ያው በህጋዊ ስለነበርኩ ስለወጣ እዛ ሀገር ሲገባ በሀጅና በዑምራ ቢዛ ስለሆነ የገባሁት በአጋጣሚ የአሁኑ የእዝነት አዋጅ የታወጀው ይህን ነገር እንድያ ስላል ተፈቀደ ለቀውኛል ማለት ነው። ሌላ ሀገር ወስደው ወይም እኔ ከነበርኩበት ከመካ አንስተው እንደውም ጅዳ ላይ ጥለውኛል እና አብዛኛውን ታክሲ ይዛችሁ ወይም ቁጥር ተደዋውላችሁ ወደ ቤተሰብ ሂዱ ብለው ለቀውናል እና በዛ አጋጣሚ አልሐምድሊላ መካ ምነወረን በጣም ስለሞድ አላህ ከሰዑድም ድንበር አላስወጣኝም እና ጅዳ ላይ ነው የምገኘው። እህትና ወንድሞቼ በመካ ሆነም በሌላ አረብ ዓለም ክፍል ያላችሁ ራሳችሁን ጣብቆ ብያለሁ። እንግዲህ በዱአችሁ አትለዩኝ። አንደኛው የህይወት ምዕራፍ ጫፌ እንግዲህ ዛሬ የደረሰብኝን ችግር ሁሉ መከፈል ጀምሬያለሁ። ትማሩበታላችሁ ትወዱታላችሁ ብዬ አስባለሁ። በላይክ ሸር እያደረጋችሁ ተባበሩ።